ቅድመ ክፍያ ምናምን ነገር ቅድመ ክፍያ ተከፍሉኝ ያላችሁ አይደለ? አዎ። የተረጋገጠ ነጥብ አይደለም። በቃ ሦስቱን እኔ አሁን ምን በቃ አንድ አሁን አስገባልሻለሁ። እንደነገርኩሽ ማንንም ሰው እንዳታስገቢ፣ ስለዚህ ጉዳይ ማንንም ሰው እንዳታወሪ እና ያው ዶክመንቶቹን ካልኩሽ ቦታ ትመጪያለሽ ማለት ነው። ምአላሽጭለአላ አሰላሙ አሌይኩም ወራህማቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሂዱ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን አለና አልሐምዱሊላህ። ሰሞኑን ትንሽ ጠፋ ብያለሁ ትንሽ አንዳንድ ነገሮች ቢዚ አድርገው ንጠፋ ያልኩት ና እንዴት ናችሁ? ደህና ናችሁ? ሁላችሁም እንግዲህ በሀገር ውስጥም በሀገር ውጭም ያላችሁ ያላ ሰላምታ ይድረሳችሁ እና ዛሬ የመጣውበት ትልቅ የሆነ ጉዳይ አለኝ። በእናንተም እንዲሁም ደግሞ ብቻዬን መወሰን የማልችለው ነገር ስለሆነ ሙጃሂድ ና ቶ እያልኩት ነው። ለእናንተም እንዲሁም ደግሞ ለሙጃሂድም ስለ ውሳኔው ወይም ደግሞ ቢዚ ያደረገኝን ሰሞኑን መጥቼ የምነግራችሁ የሆናንና ሙጃሂድን እንጠብቀው፣ አብረን ምንድን ነው የሚለውን ነገር አብረን እናያለን። ዝምታ እኮ ያማል፣ ግን ይሻላል። አንዳንድ ነገሮች ከአቅም በላይ ናቸው። ያናድዳሉ፣ ያበግናሉ። አውርተን አውርተን ተናግረን ተናግረን አይወጡልንም። ግን ዝም ዋጥ ይሻላል። ይከብዳል፣ ግን ይሻላል። ዝም ስንል እህ የሚያስብል ዝለት አለው፣ አይደል? አዎ፣ አውቃለሁ፣ ግን ይሻላል። ልባችንን እንዲጠብቅልን እየጸለይን ዝም ማለት ይሻላል። ውድ ተመልካቾች እንግዲህ ሙጃሂድ እንደምታዩት እዛ ጋር እየመጣ ነው። ሰለምንም ሰለምንም ውሳኔ የሚያውቀው ታሪክ የለም እና ጋይስ በጣም ደብሮኛል። በጣም ጥሩ ስሜት ላይም አይደለም

አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? ሂዱ ፋሚሊ አላችሁ ችግር አለ? አልሐምዱላ እኛ በጣም ደህና ነን። ሰሙኑን ትንሽ ተጠፋፍተን ነበረ ከጀለስ ጋ፣ እኔም የለውም ነበር ሉይ ምናምን ቀየር አድርጌ ነበር ከነ ርቅ ያለውኝ ና ዛሬ ኢንትሮ ገብታ ነው የጠበቀች። ምን እያለቻችሁ እንደነበረ ምናምን ማቆ ታሪክ የለም። ምንድን ነው እየተሽቁረ መመች ነው ምን ደብሯል። እና ለማንኛውም ደህና ነኝ እና ማለት ነው። ሰላም ስላልካቸሁ እናመሰግናለን። የዛሬው የጠራሁት ምንድን ነው መሰለክ አንድ ትልቅ ጉዳይ ነገር ማለት ለእኔ ኦልሬዲ ወስኜዋለሁ። ግን ጀስት ጓደኛ እስከሆንክ ድረስ ማወቅ አለብህ ብዬ ስላሰብኩ ቤተሰቦቻችን ናቸው ኦልሬዲ እነሱም ማወቅ አለባችሁ በሚለው አንድ እንትን ያሰብኩት ነገርም ያው አሰብኩት ሳይሆን ኦልሬዲ ወስኛዋለሁ እና ስለሱ ልነግርህ ስላልፈለኩ ነው ነው። ኤኒ ታይም ላይ ሲጀመር በማደርገው ነገር እንደምትደግፈኝ ሳይለማምነም ምን ድሪ ነው ነው ሚስተማቸ አሁን አትሳቅና ማለት ነው። የሚያስቅም ነገር አይደለም። እና እኔ አሁን ኦልሬዲ ታውቃለህ፣ ላይፍ ያክል ቻሌንጅ እንትን እንዳለብኝ ታውቃለህ። ነገር ነው ታውቃለህ፣ ያው ሞረት አይጠበቅብኝም። እና የሆነ ሀሳብ የሆነ ሰው በሆነ አጋጣሚ ያመጣልኝ፣ ያን ሀሳብ ደግሞ ተደገፍኩት እና አሪፍ ነው፣ ብዙ ነገርን ማስተካከል የሚችል ነው። ጀስት የምጨናነቅበትን ነገር ሊያስወግድልኝ የሚችለው ነገር እንደሆነ ስለገባኝ ነው የወሰንኩትና ጀስት ማወቅ ስላለብህ ነው እንጂ ምንም የሚፈጠር ነገር የለም በእርግጥ መጀመሪያ አውሪና፣ ማለት የወሰንሽውን ውሳኔ አውሪና። እኔ ትክክል ካልሆነ ትክክል ከሆነ እደግፍሻለሁ፣ ፕሽ ታደርግሻለሁ። ብዙ ጊዜ ታውቂያለሽ፣ መጀመሪያ ስለ ሳናውቅ ከምንከራከር እንትን በይ፣ ንገሪኝ እና ምን መሰለክ እኔም ፕራንክ አይሰራም እኔ ፕራንክ አለ ፕራንክ፣ እኔ ፕራንክ እየሰራው አይደለም። ይሄን ፕራንክ ነው ማለት በቃ አንዱን ኩላሊት ልሽጣ ነው። ምን ይሰራን? ሁለት ኩላሊት ተሸክሜ ምን ይሰራል? ላይፍን እኔ ማስተካከል እየቻልኩ ታውቃለህ፣ ላይፍን እየከበደኝ ነው። እሱ የሆነ የጎደለውን ነገር ከበሬ ያደርግልኛል። የሚገዛም ሰው ማግኘቻለሁ፣ አሪፍ በአሪፍ ዋጋ። አንተ ደግሞ ሁሉ ነገር አይገባም፣ እንስካላው በኋላ

ሞት ስለለበ ሰው ስለሚያስፈልገኝ ነው። እንግዲህ ወደ ሕክምና ቤት ውስጥ ገብተ ነው አደለ፣ ኩላሊት የሚወጣው አደለ ነው። ሰሞኑን እነሱም የቤተሰቦቻችን አካል እነሱ ናቸው። ከእናት አባታዎቻችን አሉ። ከነሱ በመቀጠል ደግሞ ቤተሰቦቻችን ናቸው እያንዳንዱ እርምጃችንን ደግሞ ማወቅ አለባቸው አደለ? ስለዚህ እኔ ደግሞ ሰው ስለሚያስፈልገኝ ብቻዬን ይሄን ውሳኔ ወሰኝ፣ ሁላ ሁሉን ማድረግ ስለማልችል ነው። አለፈለፍኩም። ሪል ነው እየነገርኩህ ያለሁት የዋሸሁ እንደሆነ የዋሸሁ በዚህ ደረጃ እንዴት በዚህ ደረጃ እኔ ስልክ ደውዬ እኔ አለም ነኝ ብለህ ነው አይደለ? በቃ የለም ሰ የለም ስልኬ በትንስ ደውልላ። ይሄ ደግሞ አይከፍትም እንዴ ለምን ነው አው እየደወልኩ ነው እንጂ፣ አምሻለ ለምንድን ነው የሚያመኝ? ዓለም ላይ ብለኸኝ አይደል እንዴ አ እኔ ለምን ጨናነቃለሁ? አንተ ዝም ብለህ ትቀርጻለህ ስላለበት። ሄሎ ሰላም ነው እ ይሰማል ሄሎ ሰላም ነው? አለራሽ ስለ እዛ ነገር ምን አልክ? መሽን ጀምረ አንቺ በውሳኔዎች ግጠኛለሽ ወስነሻል? አይደለም ወስኛለሁ። ችግር የለውም። የሰጠኝ ዶክመንቶች እና ቦታ አይደለም እዛ ቦታ ላይ አራት ነው ሰዎች ማንም ሊያውቀው አይገባም። የምትይዥበት ቦታ ነገሮች በሙሉ በምናደርገው እኛንለን። አንቺ ምንም ማስታፍ ሊገባሽ አይገባም። ቅድመ ክፍያ ምናም ነገር ቅድመ ክፍያ ተከፍሉኝ ያላችሁ አደለም። አዎ የተነጋገርን ነጥብ አይደለም። በቃ ሦስቱን እኔ አሁን አስገባልሻለሁ።

ተቋማቶች የሚጎዱ ነገሮች እንዳትጠቀሚ ቀዶ ጥገና ውስጥ እስከምናደርግልሽ ድረስ ማለት ነው። ምናልባት ቀዶ ጥገና ከሰ በኋላ የሆነ ነገር ቢገኝበት ኪሳራ ውስጥ እኛም ማንሽም ስለምትገቢ ገንዘብ ልታገኙ ስለማትች ኩላሊትሽ በደንብ ይገባል። እና ይህን ጥያቄ ካለሽ ደግሞ ኤሜል አድርግልን፣ ደውልልሻል መሀል፣ እሺ በቃ እደውልና፣ እግዚአብሔር ባርክሽ፣ በጣም ይርዳሽ ነው ምልሽ። መልካም ለሁላችን ነው። በዚሁ አጋጣሚ ሳንባ የሚሸጥ ካለ የማይጠቀምበት ሰው ካለ ሳንባ እፈልጋለሁ። ልብ አፍቅሮ የማያውቅ ልብ ካለም ልብ ካለ ያው ይህንም ለመግዛት አንቺ ዛሬ ኮላሪቴሽን በተረፈ ደግሞ ጓደኞች አማካሪያቸው በውስጡ ነው ባ

እንደ ከመጀመሪያው እንደዚህ ቢያንስ ይህን ለመወሰን ትንሽ ነገር ነው እንደ እያሰብሻለሽው አሁን እንደ ትንሽ ነገር ነው፣ እንደ እያሰብሻለሽው እና እኔ የምለው በዚህ ልክ ማለት ችግሮሽ በዚህ ልክ ገንዘብ አስፈልጎሽ ከሆነ አንተ ነግሪኝ ነው የሚለኝ እንደ ለእኔ ስንት ነገር ማለት ስለ መሳቅ፣ መጫወት ብቻ ነው እንዴ? እኛ እስከ ዛሬ ቁም ነገራችን ሁሉም ሰው የሳቀና የተጫወተ ብዙ ነገር ስለ ሪል ላይፍ ነው የምናስፈልገው። ውሳኔ ተወስኗል። እጅ ረዛንቺ ሰባክ ደፋር፣ ስንት ነገር ማስተካከል ችለሽ። በነገራችን ላይ ፋሚሊዎች ይሄ እነሱን አይመለከትም። መለከት ገባሻ ፕራንክ ነው ፕራንክ ምናምን ብላ ነው እንደዛ ብለሽ ቪዲዮውን ዝጊው። የምን ፕራንክ ነው እንደዚያ የምን ነገር ላይ ይላል ሰውዬው ይሄ ይህ ሰው ወርቅ፣ ሀብት፣ ንብረት ካለ ይሸጣል። እኔ ያለኝ እድል ይሄን ብቻ ሽጬ መኖር በቃ መፍትሄ አይደል? መፈልግም መፍትሄ እኮ ነው መፈልግም። በቃ ይሄን ጨርሱ በቃ መፍትሄ እናደርጋለን። ስለ ቪዲዮ ቋጭ ከቪዲዮ ጀርባ ማውራት ያለብን ነገር እናወራለን። ምንድን ነው ሙጃሂድ ደግሞ በእናትህ ትርደን እንዴ?

ስደት ምናምን ሄዳለው ብዬ ላይ ከከዛ አስቆመሽኛል። እዚሁ መስራት ሰርተ አብረን ሰርተ የምናድግ ሰዎች ናል። ብዙ ነገር አውድተሽ ናል አለ ከዚህ በፊት ከዛ ሁላ ታድገሽኝ። ወላሂ አልኩሽ፣ እኔ በህይወት እያለሁኝ ይሄን ነገር አታደርግኝ። እስቲ ይሄ ነገር መሆን ካለበት፣ አሁን ቪዲዮን ዝጊውና ከቪዲዮ ጀርባ ማውራት ያለብንን ነገር እናውራ። ገባሻ አዳመስሽኝ ማድረግ መደረግ ካለበት፣ ይሄ እኮ በጣም የመጨረሻ የኔ ቪዲዮ እንዝጋው፣ ነው ለምን ታልቅሻለች? ሲጀምር አይ ነው እንደዚህ ልብ እንደዚህ አይነት ልብ ያለ መስሎ ታይኝ ነበር። ያምሻለ ነው። ለምንድን ነው እንደዚህ አይነት ምን ማለት ነው? በጣም ሕገወጥ ወጥ ስራ ነው እኮ ሲጀመርም ሲቀጥል። መሆን ካለበት እኔ እያለሁኝ ይከብደኛል ማለት እንኳን ያንቺን ልልና የኔ ራሱ ስል ይከብደኛል። መሸጥም ካለበት እኔ ይሸጣል ጓደኝነታችን። ለምንድን ነው? ቆይ እስኪ ልቀቂ በእናትሽ። እንደዚህ አይደለም። እንደዚህ አይነት ውሳኔ ወሰነሽ ነው እንዴ? መተሽ እንትን የምትይው ከምንም ቪዲዮ እስኪ እሷ ዝም ብላ ነው ፋሚሊ ላይክ ፕራንክ ምናምን ለማድረግ አስባ ነው፣ እና ፕራንክ ነው በቃ። ካሜራ ማዝጋው እዚህ ጋር እንደዚህ አይነት ነገር በቃ ፕራንክ ነው እነሱ በይ እና ዝጊ እና እናወራለን። እዚህ ጋር እንዲት የሚያደርገው ሰው እንዲቆርጠው እናደርግና ፕራንክ ነው በያቸውና፣ ለኦዲንስ እንደዚህ አይነት ነገር መስማት የለባቸውም ሲመስለኝ፣ እነሱ ጋር ያለውን ፕራንክ ነው በይና፣ በቃ እኛ ማውራት ያለብን ነገር እናወራለን በውስጥ

አስራ ሁለት ቤት አደል የሰው ስልክ አልገባኝ ብሎ አይ ቲንክ እንደዚህ መስል አረቆይ እንካ፣ በእናት ነው የገባኝ እሱ ነው በቃ፣ እሱኒ ነው እኔን አታምናኝም። እንድ እናት የመጨረሻችን ነው እሱ ነው አይደለም።

ፍትሀ፣ አንተ ደግሞ ምንድነው አንተ ብቻህን ፕራንክ የምታደርገው? እነዚህ አሱኒ ለማንኛውም በጣም ነው የማመሰግነው። ነው ስላገስገኝ፣ ጌታ ይርዳሽ ነው ያለኝ እንዲህ። ፍትሀ፣ አንተ ደግሞ ባይ ዘ ወይ የጓደኝነትን ጥግ ነው ያየሁት። እስቲ በጣም ነው የማመሰግነው ያንቺ ኩላሊት ከሚሸጥ የኔ ይሸጥ ነው ያለው። ግን ምን በወጣ ጠላትሽ ይሸጥልሽ እንዴ! አሰክሽ ማለት ምን ግን ግን ግን ይሸጥ ብለኛል። የምር ነው መ ሻ አይደለም፣ ፈቀደልኝ አሁን እንድሸጥ። አረ በእናትህ ፍታ፣ በቃ ፕራንክ ነው። አንተ ደግሞ ጋይስ በቃ ቻው በቃ።